እኔ ግን የቡታጀራ ዩቱበሮች በጣም ነው ግርም የሚሉኝ። ሆስፒታል መግባት፣ ፊንት መብላት፣ የሆነ ነገር መሆን ምናም በቃ በራሳችሁ ልማማራት በጣም ትወዳላችሁ ማለት ነው። በጣም ሩታይ ደግሞ እንደዚህ አይነት ነገር ቦታ ላይ ራሽን ጥንቃቄ አድርጊ ከባባድ። አብርሽ ማለት ከባድ ሰው ነው። እሱን ለማንሳት እንትም ማለት የለብሽም ማለት ነው። አሰላም አሌኩም ራመቱ ላይ በረካቱ እንዲሁም ክርስቲያን እህቶች እንደምን አላችሁ? ላይክ በማድረግ ቪዲዮ የጀምሩት ማለት ነው። እና ማለት ነው ፋሚሊ ትላንትና እንግዲህ አይታችሁታል። ሩታ ቃል ውዝ ነው። አንቺ ዕቃ መውሰድም የለብሽም። የልጅሽ አባት ነው። ወደ ቤትሽ ተመለሺ። ስርዓት ይኖራችሁ ታርቃችሁ በሰላም እንድትመጡ ነው የምንፈልገው። እንደዚህ አይነት ነገር አንፈልግም። ምክንያቱም የልጅሽ አባት ነው። ከዚህ በላይ ባታሰቃዩ። በቃ ብዙ ለምኖሻል፣ ብዙ መንገዶች ሄዷል። እንደውም እኔ ሌላ ስህተት ይሰራል ብዬ እየጠበኩ ነበር። ሌላ ስህተት አልሰራም። እየጠበቀች ነው። ልጁንም ይዘሽ መሄድ አልነበረብሽ። ለምን እንደሚጣሉ ታውቂያለሽ። ያው አብርሽ ከሌላ ከሱ ጋር ሆነች መቼ፣ የትኛው ወንድ ሚስቱ ከሌላው እንደሆነ ደስ አይለውም። እኛ ደስ እንደማይለን ማለት ነው፣ ሴቷ ደስ እንደማይላት ወንዱም ደስ አይለውም። ይዘሽ ሜዳ አልነበረብሽም ሩታዬ። አንጀት ጥፋት ይሄ ነው። እና ደግሞ እሱን በጣም ነው የምትወጁ፣ በሱ የሚጨክን አንጀትም የለሽም። እና አብርሽ ያው እንግዲህ ዛሬ ደግሞ የሆስፒታል ገብቶ ይመጣል። እንግዲህ ግልኮስ ተደቅኑበት ምናምን እና ማለት ነው። ፋሚሊዎቼ ሩታና አብርሽ ይታረቁ፣ ኮሜንት ላይ ሰላም ያውርዱ። ግን አትስደባት ሩታዬ፣ አብርሽንም አትስደቡት። እንግዲህ አውታርቀው ይመጣሉ ብዬ አሁን የመጨረሻ ይመስለኛል። ለምን አሁን አብርሽ እንደዚህ ከሆነ ሩታዬ፣ ያው ይታረቃሉ ብዬ ተስፋ አደርጋለሁ ማለት ነው እና ሰላም አውርዱ። እኔ ግን ከእናንተ የምማረው ነገር ግራ ነው የገባኝ። ማለት አንዳንድ ጊዜ አሁን ፊልሞች ራሱ ስናይ ብዙ ትምህርቶችን እናይበታለን። በእናንተ ግን ወይ አይሉት ወይ ቃቃ ጨዋታ አይሉት ወይ የልጆች ስራ አይሉት በቃ ይሁን ታውቃላችሁ ምንም አይነት ነገር የሌለው ማለት ነው እና ወደ ራሳችሁ ተመለሱ ሁሌ ጭቅጭቅ ሁሌ እኝ ሰውም እኮ ይሰለቻል የምሬን ነው የምላችሁ አሁን እንደ በፊቱ አይደላችሁም እናንተ ሰው እንደ በፊቱ እንደሚወዳችሁ አይደለም ሩታ እና አብርሽ ማለት ነው በጣም ብዙ ሰው ተቀይሯል በእናንተ በጣም ነበር የሚወዳችሁ ግን የምትሰሩት ስራ እንድትጠሉ እያደረጋችሁ ነው ማለት ነው እንድትጠሉ በቃ ማለት ሰው እንዲጠላችሁ እያደረጋችሁ ነው ያላችሁ ስለዚህ ባካችሁ ወደ ራሳ ተመለሱ። አሪፍ አሪፍ ነገር ይዛችሁ ልኑ የሚያስተምር ነገር ለዚህ ትውልድ ማለት ነው።